በደም የተገነባው ግብር ቤት በኤርትራ ከፍተኛ ውጊያ ከተደረገባቸው ግንባሮች አንዱ የአልጌና ግንባር ነው። በዚህ ግንባር በመኮንኖቹና በወታደሮቹ መካከል ቅሬታ ተፈጠረ። መኮንኖቹ ለደረጃችን ስለማይመጥን ከተራ ወታደር ጋር አንመገብም አሉ። ወታደሩ ግን በጋራ አብስሎ በጋራ ይመገባል። መኮንኖቹ አዲስ ሜንስ ቤት ወይም መመገቢያ ቦታ ይሰራልን ይላሉ። ማን ይስራ ሲባል ተራ ወታደር ይገንባልን አሉ። ተራው ወታደር ደግሞ እኛ ሀገር ጠባቂ ነን፣ ለግለሰብ አንሰራም፣ መንግስት ያዘዘንን ብቻ ነው የምንሰራው ይላሉ። መኮንኖቹ ተበሳጩ። ልዩነቱ እየሰፋ ሄደ። በአልጌና ግንባር የተፈጠረው ችግር መጨረሻው ምን ሆነ? ለታሪክ ማስታወሻ የሆነን ዘንድ ሙሉ ታሪኩን ይዘንላችሁ ቀርበናል። አብራችሁን ቆዩ። በኤርትራ ውስጥ አስከፊ ጦርነት ይደረግባቸው ከነበሩ ቦታዎች የአልጌና ግንባር ከፍተኛውን ደረጃ ይይዛል። በ1975 ዓ.ም በመርሳ ተክላይና በመርሳ ጉልበ ቢደረግ የነበረው የባህር ግንኙነት በመቋረጡም ውቃው እዝ የሚባለው ከ20 ሺህ በላይ የጦር አባላትን ያቀፈ ክፍል የድርጅት ድጋፍ የሚያገኘው በአየር ብቻ ሆነ። ሰራዊቱ በዚህ መልኩ ለረዥም ጊዜ የሚቆይና በቀላሉ የሚጓጓዝ የተራራ ቀለብ ወይም ደረቅ ራሽን ሲታደለው በመቆየቱ ማንኛውም ኢትዮጵያዊ እንጀራ መመገብ እንደሚወደው ሁሉ ጦሩም ለእንጀራ ያለው ፍቅር ከፍተኛ ነበርና ይህንኑ ለማርካት ጋሌጣውን በመውቀጥ ወደ ዱቄትነት ለውጦ መልሶ በማብኳት ንጣቱ ወረቀት የሚመስል እንጀራ ይጋግር ነበረ። ለሙቀጫነት የሚገለገለውም የጦር አውሮፕላኖች ጥለውት ሳይፈነዳ በቀረ የከሸፈ የሼል ጉራጅ ነው። አሁን ላወጋችሁ የተነሳሁት ስለ አልጌናው ጦር አኗኗር አይደለም ከአመጋገቡ ጋር በተያያዘ ስለተፈጸመ የጭካኔ ተግባር እንጂ። በወቅቱ ሶስተኛ ክፍለ ጦር ውስጥ ተፈጥሮ የነበረው ሁኔታ እንዳይደገም በየክፍሎቹ ጥንቃቄ እንዲደረግ ታዞ ነበረ። በ1975 ዓ.ም በአልጌና ግንባር ገምገም በሚባለው ስፍራ ከነበረው ጦር ውስጥ 122 ሚሜ መድፍ የታጠቀው የ157ኛ መድፍ ሻለቃ ይገኛል። ጦሩ የተመሰረተው በ1970 ዓ.ም ሲሆን በርካታ ለግላጋ ወጣቶችን ያካተተ ክፍልም ነበር። የነበሩበት ቦታ የውጊያ ወረዳ በመሆኑም ሰላማዊ ቦታ እንደሚገኙ ካምፖች ወታደሮችና መኮንኖች በተለያየ ሜንስ ቤት ወይም ግብር ቤት አይመገቡም። አንድ ላይ ኮቾሮ ሲወቅጡና እንጀራ እየጋገሩ ሲመገቡ ነበር የቆዩት። በኋላ ላይ ግን ልዩነቱ መጣ። መኮንኖቹ ፕሮቶኮላችን አልተጠበቀም ከምንመራው ወታደር ጋር መብላት ክብራችንን ይነካዋል የሚል ተቃውሞ አቀረቡ። ለብቻቸው መከሩናም ከተራው ጦር የተለየ ግብር ቤት ለማቋቋም ወሰኑ። ከዚያም ከየክፍሉ ወታደሮች ለስራ እንዲመደቡና የመኮንኖች የምግብ አዳራሽ እንዲሰራ ትዕዛዝ ተላለፈ። ለመኮንኖቹ መንስ ቤት መስሪያም እንጨት የሚለቅሙትና ምግብ የሚያዘጋጁት እነርሱ መሆናቸው ለወታደሮቹ ተነገራቸው። በእርግጥ በጊዜው የነበረው ወታደራዊ ሕግ የበታች ለበላዩ፣ በተለይም ባለሌላ ማዕረግተኛ ለመኮንኖች ያለማመንታት መታዘዝ እንዳለበት ያዛል። ይህ ግን ለመንግስት ስራ ሲሆን ብቻ ነው። ስለዚህ ከየክፍሉ የመጡት ወታደሮች የመኮንኖቹን ምግብ ቤት ላለመስራት ወሰኑ። እኛ ለግለሰቦች አሽከርነት አልተቀጠርንም ሲሉም አጉረመረሙ። ይህ ሁኔታ መኮንኖቹን ክፉኛ ያስቆጣቸው። ወታደሮቹ የወሰዱት የድፍረት እርምጃ ለሻለቃው አዛዥና ለፖለቲካ ኃላፊው ሪፖርት ተደረገ። ይቺ ባቄላ ካደረች ተባለ። መኮንኖቹ አስቸኳይ ስብሰባ በማድረግ ወታደሮቹ በሰነዘሩት የድፍረት ሐሳብ ላይ ተወያዩ። የፖለቲካ ኃላፊው የሻለቃው ኮሚሳር ማለት ነው። ማዕረጉ ሻለቃ ባሻ ቢሆንም ፕሮቶኮሉ የሚታየው ከመኮንኖች ጋር በመሆኑ ከእነርሱ ጋር ሊቀለብ ተዘጋጅቶ ነበረ። ስለዚህ የወታደሮቹን ቢተኝነት የእሱንም መብት የሚነካ ሆኖ አገኘው። እናም እርምጃው ጸረ ሕዝብ፣ ጸረ አብዮት፣ ጸረ አለቃ መሆኑን በንዴት ከተናገረ በኋላ አስቸኳይ እርምጃ መወሰድ እንደሚያስፈልግ ተናገረ። የሻለቃው ወታደሮች ተጠርተው ለስብሰባው የተሰራው ዳስ አዳራሽ ውስጥ እንዲገቡ ታዘዙ። የነፍስ ወከፍ ትጥቃቸውን እንዲያዙ ነበር። ኮሚሳሩና የሻለቃው አዛዥ ስብሰባውን በመምራት ለስራ የታዘዙት ወታደሮች ስለፈጸሙት ከፍተኛ ስህተት በመግለጽ ውይይቱን ከፈተ። የጦሩ አባላት ግን በጉዳዩ ላይ ተመሳሳይ አቋም ነበራቸው። በመሰረቱ እስከዛሬ ድረስ ግዳጃችንን በጋራ እንደምንወጣ ሁሉ በአንድ ላይ ስንመገብ ቆይተናል። አለቆቻችን የምትሰጡንን ትእዛዝ ሁሉ እንቀበላለን። ይሁን እንጂ የምናከብረው ትእዛዝ የመንግስትን ሥራ የሚመለከት ከሆነ ነው። የተቀጠርነው የግለሰቦችን ሥራ ልንሰራ አይደለም። ብቻችሁን መመገብ መብታችሁ ነው። እኛ ግን ለሁለት ሜንስ ቤት እንጨት መልቀምና ኮቾሮ መውቀት አንችልም፣ ሲሉም ሐሳባቸውን ገለጹ። ይህ ሁኔታ አዛዥ የነበሩት ሻለቃ መቆያ ታደሰንና ኮሚሳሩን ሻለቃ ባሻ አበበ ያሚን አስቆጣቸው። ዲሲፕሊን የሌለው ሰራዊት ለእርድ እንደሚነዳ መንጋ ነው። የምንከተለው ርዕዮተ ዓለም የእኩልነት ቢሆንም ማዕከላዊነት መከበር አለበት። መኮንኑና ወታደሩ በአንድነት ከተመገበ መናናቅ ይፈጠርና የአዛዥና የታዛዥ ግንኙነት ይበላሻል ሲሉ ሻለቃ ባሻ አበበ ያሚ ሁኔታውን ከሶሻሊዝም ስርዓት የአሰራር ሁኔታና ባህል ጋር አገናዝቦ አስረዳ። ሆኖም ለአምስት ዓመታት አብረን ስንመገብ ምን ችግር ተፈጠረ? የግለሰቦች ጉዳይ ከሀገርና ከአብዮት ጋር እንዴት ይገናኛል? ግዴታችንን አውቀን ስንሰራ መብታችን ሊከበርልን ይገባል። ለብቻ መመገብ ከፈለጋችሁ ሰራተኛ ቅጥራችሁ አሰሩ፣ በማለት የተለያዩ ወታደሮች እየተነሱ ተናገሩ። ስብሰባው ለሦስት ተከታታይ ቀናት ቀጠለ። በመኮንኖችና በወታደሮች መካከል የተፈጠረው የአቋም ልዩነት ግን አልተለወጠም። ለመኮንኖቹ ምግብ ቤት ያለመሥራቱ አቋም የመላው የሻለቃ ጦር አባላት ቢሆንም ቀንደኛ ተናጋሪዎች አንደበተ ርቱዓንና፣ በጦሩ ዘንድ ከፍተኛ ተቀባይነት ያላቸው ወታደሮች ስም በኮሚሳሩ የግል ማስታወሻ ላይ ተመዘገበ። ከዚያም አምስት የሚሆኑ ወታደሮች በሻለቃው እስር ቤት ውስጥ እንዲቆዩ ተወሰነና ተወሰዱ። ሰብሳቢዎቹ የጦሩን ሐሳብ ሊያስለውጡ ባለመቻላቸው ጉዳዩ ለ15ኛ ክፍለ ጦር መምሪያ ሪፖርት ተደረገ። የጦሩ አባላት ሁኔታው ያከተመለት መስሏቸው ግዳጃቸው ላይ ባተኩሩበት ወቅትም ድንገተኛ ስብሰባ ተጠራ። በዚህም ጊዜ ወታደራዊ ሰፈር በ15ኛ ክፍለ ጦር ፖሊሶች ተከቦ ነበር። የጦሩ አባላት ከበንከራቸው ወይም የመሬት ውስጥ መኖሪያ ሲወጡ ወታደራዊ ፖሊስ የሚል ጨርቅ ክርናቸው ሊለጠፉ ጠብደል ጠብደል ወታደሮች መሳሪያ ወደረው አካባቢውን በንቃት ሲቆጣጠሩ ተመለከቱ ትጥቅ መያዝ አይፈቀደም ስለተባሉም ሁሉም ባዶ እጃቸውን ወደ ስብሰባው ዳስ አመሩ ስብሰባውን ለመምራት በስፍራው የተገኙት የ15ኛ ክፍለ ጦር አዛዥ እና የፖለቲካ ኃላፊው ነበሩ የክፍለ ጦር አዛዥ ስለ ሶሻሊስት መከላከያ ኃይል በሶሻሊስት ወታደሮች ውስጥ ስላለው የአዛዥና የታዛዥ ግንኙነት በኢትዮጵያ ሰራዊት ውስጥም መኖር ስላለበት ዲሲፕሊን ከዘረዘሩ በኋላ በሻለቃ ውስጥ ስለታየው አናርኪዝም ወይም ስርዓት አልበኝነት ተናገሩ። ከዚህ በኋላ ጦሩ ሐሳብ እንዲሰጥ ተጠየቀ። ወታደር አለሜነ ደመላሽ እና ወታደር ሀድሻ ጎስ የተባሉ ሁለት ወጣቶች በየተራ ተነስተው ሐሳባቸውን ገለጹ። ጦሩ በአንድነት መናገር ስለማይችል የጦሩን ሐሳብ ገለጹ እንጂ ከግል ያመነጩት የተለየ ሐሳብ አልነበራቸውም። ሰራዊቱ የተቀጠረው ለመንግሥት እንጂ ለግለሰቦች እንዳልሆነና መኮንኖቹ በግል መመገብ ከፈለጉ ሠራተኛ መቅጠር እንደሚኖርባቸው ነበር የገለጹት። ታዛዦች ናችሁ፣ ትእዛዝ ትፈጽማላችሁ ሲሉ አዛዡ በቁጣ ተናገሩ። ስብሰባውም የአቋም ለውጥ ሳይታይበት ተበተነ። የዚያን ዕለት ምሽት በክፍለ ጦሩ አዛዥ ፊት ሐሳብ ያቀረቡት ሁለት ወታደሮች ተጥቃቸውን ፈተው በቁጥጥር ስር እንዲውሉ ተደረጉ። ቀደም ሲል የታሰሩትን አምስት ወታደሮች ጨምሮ ሰባቱ እስረኞች ወደ ክፍለ ጦሩ ከአጃቢ ጋር ተላኩ። በየካቲት ወር 1975 እስረኞቹ ወደ ዕቃ ወዝ ተላለፉ። የ157ኛ መድፈኛ ሻለቃ በክፍል ውስጥ ስለተከሰተው ጸረ አብዮት እንቅስቃሴ በሰፊው አትቶ ለውቀው እዝ ላከ። በእዙ የተሰየመው ኮሚቴም ከተጠቀሰው ክፍል የታላከለትን ደብዳቤ መርምሮ አስቸኳይ ውሳኔ አስተላለፈ። ውሳኔውም ለ157ኛ መድፈኛ ሻለቃ በደብዳቤ እንዲገለጽ ተደረገ። አንድ ቀን በ157ኛ መድፈኛ ሻለቃ ወታደራዊ ሰፈር ፊሽካ ተነፋ። ትጥቅ ሳት ይዙ በአስቸኳይ ተሰብሰቡ ተባለ። ስብሰባው የሚካሄደው በ15ኛ ክፍለ ጦር መምሪያ አካባቢ ሜዳው ላይ መሆኑም ተገለጸ። ስብሰባው ላይ የሌላ ክፍል አባላትም ተገኝተዋል። ተሰብሳቢው መሬት ላይ ተቀምጧል። ወዲያውኑ አንድ ሰው ወረቀት ማንበብ ጀመረ። የሚነበበው የሁለት ወታደሮች የህይወት ታሪክ ነበረ። ወታደሮቹም ሀዲሽ አጎስና ታቦር ደበበ ይባላሉ። ከህይወት ታሪካቸው ቀጥሎ የፈጸሙት ጸረ አብዮት ድርጊት ማለትም ጦሩን አሳድመው በበታችና በበላይ መካከል ያለውና የአዛዥና የጭፍራ ግንኙነት ማናጋታቸው ተነበበ። በዚህም ምክንያት አብዮታዊ እርምጃ እንዲወሰድባቸው መወሰኑ ተገለጸ። በዚህም ጊዜ የጦሩ አባላት ተደናገጡ፣ እንባቸውም ተዘረገፈ። ሆኖም ምንም ማድረግ አልቻሉም ዙሪያቸው ያሉት መትረየሶች አደብ ገዝተው ግድያውን በጥሞና እንዲከታተሉ እያስጠነቅቋቸው ነበረ የሚረሽን ሰው ተመረጠ ከሻለቃው ጦር ውስጥ የወጣቶች የስራ ባልደረባ ቢረሽናቸው ነበር የሚመረጥ ምክንያቱም ለራሱም ሆነ ለቀሪ ጓደኞቹ ማስፈራሪያ ሊሆን የሚችለው እንዲህ ሲሆን አለቃን መዳፈርም እርግፍ አድርገው ሊተዉ የሚችሉት ከዚህ አይነቱ ድርጊት በኋላ ነው ለመግደል የተመረጠው ወታደር አክሊሉ ሽፈራው የሚባለው ወጣት ነበረ። ምናልባት እርሱም አንድ ቀን እንደሚሞት ቢያውቅ ኖሮ አፈሙዙን ትዕዛዝ ወደ ሰጡት ሰዎች ባዞረ ነበረ። ግና በቅርቡ እንደሚሞት እንደምን ያውቃል? ሁላችንም ሟቾች መሆናችንን አምነን አንቀበልም። አለያም ለጥቂት ቀናትም ቢሆን ከሟቾች ወደ ኋላ መቅረትን እንደ ትልቅ ዕድል እንቆጥረዋለን። ለዚህም ነው አንዳችን ሌላኛውን እያጠፋን በማናምንበት ነገር የሌሎችን ፍላጎት ስናረካና ለባለጌዎች ስናጎበድድ የኖር ነው። እንዲናገሩ ተፈቀደላቸው። ሞት ለተደገሰላቸው ወጣቶች ምን መናገር ያስፈልጋል? ሞት እንደሆነ አይኑን አፍጦ ጥርሱን አግጦ ቀርቧል። አንድ ሰው ሊሞት ጥቂት ሴኮንዶች ቀርተውት ሕይወቱን የምትቀጥፈውን ጥይት ፍንዳታ በሚጠባበቅበት በመጨረሻ ሴኮንድ ላይ ምን አይነት ስሜት ይሆን የሚሰማው? ባሻ በበያሚ ኮሚሳሩ ይንጎራደዳል። ሌሎቹን የክፍሉን አባላት ከአሁን ጀምሮ አርፋችሁ ካልተቀመጣችሁ የሚል ይመስላል። እኔ ነኝ ሰውየው ብሎ ባይናገርም በውስጡ ይህንን የሚያስብ ያስመስለዋል አካሄዱ። በጻፈው ደብዳቤና ባደረገው ጥረት ከፍተኛ ውጤት አግኝቷል። ስለዚህም መንፈሱ ረክቷል። አክሊሉሽ ፈራው። ምላጩን ሳበው። ድው ደጋግሞ ሳበ። ድው ድው ድድድድድው እጃችሁን ወደ ላይ ባሻበብ አዘዙ። ጦሩ ግራ እጁን አወጣ። ጸረ ህዝቦችን እንመነጥራለን የሚያስገመግም ደስተኛ ድምፅ እንመነጥራለን በንባና በሳጌ የታፈነ ስልል ያለ ድምፅ ፀረ ህዝቦች ይደመሰሳሉ። ከቅድሙ የጎላ ድምፅ ይደመሰሳሉ። በማጥና በግድ የወጣ ድምፅ። በዚህ አይነት የ157ኛ መኮንኖች ሜንስ ቤት ተቋቋመ። በማይናወጥ መሰረት ላይ በደም ተገነባ። በወጣቶች ከእርስ መቃብር ላይ ተመሰረተ። ታሰሩት ውስጥም ምክትል አስር አለቃ አሊ መርና ወታደር ሙልቀን የተባሉት አምስት ዓመት ታስረው የጡረታ መብታቸው ሳይከበር ከሰራዊቱ እንዲባረሩ፣ ወታደር አለሜነ ደምሳሽ የተባለው ደግሞ ሶስት ዓመት ታስሮ በተመሳሳይ ሁኔታ እንዲባረር፣ ግርማ በቀለና እኔው ከብ የተባሉ ሚሊሻዎች ከሁለት ዓመት ሥርዓት በኋላ ወደ ሌላ ክፍል እንዲዛወሩ ተደረገ። ጓደኞቹን የረሸነው ወጣት ወታደር አክሊሉ ሽፈራው ከወራት በኋላ በአፋ ቤቴ ውጊያ ላይ ሞተ። የሻለቃው አዛዥ ሻለቃ ሞቆ እያታደሰም ተመሳሳይ ጽዋ ደረሳቸው። የወንጀሉ ዋነኛ ተዋናይ ሻለቃ ባሻ አበበ ያሜ ብቻ በሕይወት አሉ። ምናልባት እንዲህ ፍርክስክሱ ለሚወጣ ስርዓት በግፍ ያስገደላቸው ወጣቶች ትውስታ ህሊናውን እረፍት ይነሳው ይሆን? ህሊና ካለው ግን ማን ያውቃል። ሁሉንም ባለመጨረሱም ይበሳጭ ይሆናል። በደም የተገነባው ግብር ቤት የወታደሩ ብሶት። ታሪኩን ያገኘንላችሁ እፎይታ ከተሰኘው መጽሔት ላይ ነው። ይህም የኢትዮጵያ ታሪክ ነው።